ሀያ፣ ከሰጠን ምናልባች፣ አይታወቅም። ከሚቆዩት አላህ ካደረገን ፊትለፊታችን ትልቅ እንግዳ የመጣ ነው ኢንሻ አላህ። ነቢያችንም ዐለይሂ ሰላቱ ወሰላም እነዛን እንቁ ባልደረቦቻቸውን ወይም ጓደኞቻቸውን የሚያነቃቁበትና የሚያነሳሱበት የነበረ ሰለፎች በጣም አድርገው እጅግ ቦታ የሚሰጡት የሆነው የረመዷን ሸህሩ ረመዷንን አቀባበል ለማድረግ ታጥቀን ተዘጋጅተን ተቀምጠናል። ኢንሻ አላህ አላህ ያድርሰን።

የተለያየ ለሰው ልጆች ጠቃሚ የሆነ ነገር ሁሉ የተሞላበት የሆነ ወር ወደ እናንተ አጥሏቸዋል እየመጣ ነው ይሏቸው ነበር። ተንሽጥ ማለት ነው። በጣም ያነሳሷቸዋል። ለሚታወቀው ረመዷን ሸህሩ ሲያም ወልቅያም የምንቋኑን የምንጾምበት ለሉን ደሞ አላህ ያገራለት የሚቆምበት የሆነ ወር ሸህሩ ሲያም ቅድም ታላላቅ መሻይኾች እንደነገሩ እንዳስተማሩ እኔንም ጭምር ጾም ብሎ ማለት ለይሰ ሙጀረድ ተርኪ አልአክሊ ወሹርቢ

የሰውን ክፍሎቻችን ነው እንዲጾሙ እናደርገው። ይሄ መብላት መጠጣቱ ለሁሉም ግልጽ ነው። ጃቢር እብኑ ዓብድላህ ረዲየላሁ ዓንሁማ ያስቀመጡት መልእክት አለ፤ ይህም በተመለከተ ምን አሉ? ማሷመ እዛ ሱምተነያል

የሰዎችን ስጋ እየበላ የሚያፈጥር ሰው ጾም አይባልም። ያኒ ሒስዩን የሚታየውን የሚታወቀውን ምግብ በመተው ትክክለኛ ጾም የለውም አሉ አነስ ብኑ ማሊክ ረዲየላሁ ዐንሁ። ታላላቅ መልእክቶች ናቸው። ቅድም አነሳሁት ሀዲስ ላይ አህሉ ዛህሮች። ፈለይሰ ሊላሂ ሓጀቱን ፊ አየዲዓ ጧዓመህ ወሸራበህ የሚለው ሀዲስ ላይ ዛሬ ሀዲስ እንይዛለን የሚሉ ቡድኖች ጾምም ቀዷ መውጣት አለበት፣ ቀጥታ ጾምም የለውም ያሉ ሰዎች አሉ። ጅምሁሮች እንኳ ያው በረአተ ዚማ ይገኛል የጾም አጅራይ አይኖረውም እንጂ ቀዷ ግን አይታዘዝም። ተማራታቸው ጋር ብዙዎቹ ቀዷውንም ጾሙንም እንደገና መውጣትም አለበት እስከ ማለት ድረስ አስተያየት የሰጡ የሀዲስ ተንታኞች አሉ። እንግዲህ በጣም ከባድ ነገር ነው ማለት ነው። ረመዷን ታላቅ ወር ነው። ሸህሩ ቲላውቲል ቁርአን

ይህን ረመዳንን ቁርአን መውረድ ለጀመረበት ወር ለየት ያለ የሆነ ቁርአን የቁርአን ጊዜ ለመስጠት ማለት ነው። ሌላ ነገር አይደለም። ነብያችንም ዓለይሂ ሰላቱ ወሰላም እንደዛው ነበሩ። ሐዲሱ እንደምታውቁት ብቻዋን እንኳን በቃ ብሎ ጅብሪል ጋርም ቁርአን ነበር የሚቃሩት በረመዳን ወደ ሰው የሚያመጣ የነበረው መልአክ በረመዳን መጥቶ እዚሁ እሳቸው ጋር ቁርአንን ያቃራቸው ነበር። በረመዳን ለየት ያለ ለቁርአን ጊዜ ይሰጡ ነበር ማለት ነው። ረመዳን ቀኑን የምንጾመው ሌሉን የምንቆመው ቀን ነው ወር ወዲህ አካባቢ ላይ

ብሓደስ ብቁርን ብመጠው ዕባዳት እናሳልፈውኑ እንጂ መለብሳችን ፈላጎት አይደለም። አላ እኮ ነብያችን ለ ሰላት ወሰላም ፈሰቂም ከማ ኦሚር ተናያላቸው እ ከማ ዓረታ አይደለም ያለወት እንደ ፈለካ አደለም በታዘዝከው ላይ ቀጥበልና እንግዲህ ረመዳን አቀባበል እምናደርግባቸው ዋናዎቹ የመጀመሪያው፣ አንድ ቁጥር ተውባ ኢለአላህ ስብሓነሁ ወተዓላ ወደ አላህ በመመለስ ነው። ውስጣችን በተውበት በማጽዳት ነው። ቢተዝኪየት ነፍሲ ቢተውበት ነሱር ጎሚታለ ጎይን

እኛ ትክክለኛ መስፈርቱን አሟልተን አላህ በሚወደው ወደሱ ከተመለስን ያለ ወንጀላችንን ያብሳ። ሸህሩ ለነብሱ ሸህሩ ሙዳዓፈት ልሐሰናት ወሸህሩ ተክፊሪ ሰይኣት ብለዋል ዑለሞቹ። መልካም ስራ እጥፍ ድርብ በጣም አድርጎ የሚባዙበትና ወንጀሎች ደግሞ የሚታበሱበት ስለዚህ ረመዷን የምንቀበለው በመጀመሪያ ተነጀምሮ ብተውባ ኢለላህ ወዲያ አላህ በመመለስ ነው። ተውባት እንግዲህ ያው ለይሰ ሙጀረድ አልቀውል ዝም ብሎ እንደወስክ ፋር ማድረግና ቱብቱ ኢለላህ ማለት ብቻ ታይሆን እንደምታውቋቸው ዕለሞች ያስቀመጧቸው መስፈርቶቻል እሱም አንደኛው ካለነበት ወንጀል ላይ አሁን ጀምረን ማቆም፣ እቅላዕ ኒ ዝኑ ሞባይል ላይ ያለው ችግር ይታሉ ነዛን ሁሉ ድሌት አርገን ቁርአንን ብቻ፣ ቅድም እንደተነገረው በቤት ውስጥ ያለው ችግር ይታሉ ነዛን ሁሉ ቴሌቪዥን ላይ ያለውትን ቁርአን ብቻ በመላሳቸው ሆነ በቀልባችን ያለ ችግር ካለ ታሆኑ በማቆም አንዱ ይሄ ነው። ሁለተኛው ባለፈው ወንጀል መጸጸት የተዉበት ሁለተኛው መስፈርት ይሄ ነው። ሶስተኛው ወደዛ ወንጀል ሁለተኛ ላንመለስ መወሰን ነው። ይሄኛና አላህ ጋር የተገናኘ ችግር ከሆነ ማለት ነው ስበሳችን የሰው ሀቅ ያለበት ነገር ከሆነ አራተኛ ይጨምራሉ ያን የሰው ሀቅ በአግባብ መመለስ ገንዘብ ከሆነ እሜትም ሆነ ሌላ ችግር ከሆነ ደግሞ አውፉታ በመጠየቅ ነብያችን አለ ሰላቱ ወሰላም እህን ጊዜ አውፉ ተባባሉ ነገ ብር እና ወርቅ የሚከፈል የማይገኝበት ጊዜ ከመንጣቱ በፊት አለ። እድሉ አሁን ነው። የቅያማ ቀን መልካም ስራ ካለ መልካም ስራ ነው የሚከፈለው። ከሌለ ያኔ የውነጀልነሆን ሰው ወንጀል ተሸክመን ወደ ጀሃናም መውረርን። አላህ ይጠብቀን። እነዚህ መስፈርቶች አሟልተን ወደ አላህ መመለስ ረመዳንን አቀባበል የምናደርግበት ትልቁ ነገር ይሄ ነው። ስብሰባችንም በቤት ውስጥም በጎረቤት ጋር ያለ ይሁን፣ ተስራ ጓደኛ ባልደረባ ጋር ሊሆን ይችላል። በማንኛውም አቅጣጫ ያለውን አላህን የሚያስቆጣን ነገር በማስተካከል ነው ረመዳንን የምንቀበል። እንዲያንከሰው ሁለተኛ ሰላት ልጀማዓ ችላ ምንል ከሆነ ስብሂ ምሆኑ ሌላ ሶላቶች ወዲ አላህ ቤት መተን ወንድሞቻችን ጋር ሶላትን መደብለቅ የሚከብድን ሰዎች ካለን ያን ነገር ታሆኑ በመቅረፍ በታዘዝንበት መስፈርት ማንሰግድ ይሆነን በረመዷን ተራዊህ ምናምን እያሉ እንደዚሁ ድብ ንቅ ማለቱ እንደ እስላም ትክክል አይደለም። ራስ ማሉን ጥለን ትርፍ ፍለጋ አለ ራስ ማል የሌለው ሰው ወዲ ተነግድ ምን አይነት ትርፍ ያተርፋል? መጀመሪያ አምስት ሰውቃ ሶላት ነው የሚጠበቀው በጀማ ዑዝር ሸርዒ የሌለው ሰው ምክንያት ተቀባይነት አላህ ዘንድ ምክንያት ተለለው ሰው ሶላት ነው የሚያጠብቀው። መጀመሪያ የሚያጠብቀው ከሆነ ማሻአላህ በዛው ላይ ይቀጥላል። ድክመት ያለበት ሰው ደግሞ ነፍሱን ማጠናከር አለበት። የማይሰግድ ሰግዲ በአጠቃላይ ካለ ደግሞ እንዲሰግድ አሁኑ መጀመር፣ በዛው ላይ ደቦ ይቀራል ኢንሻአላህ። ይሄ ረመዷን ነፍሳችንን ለማጽዳት አላህ ጋር እንትተዋወቅ ዒባድ እንትለማመድ የምናደርግበት ትልቅ የቤት ስራ ትልቅ ጉዳይ ሊተዝጌት የአንፉሲና ነፍሳችን እንትወንጀል ለማፅድያት አጋዥ ሆነ ወር ይህ ነው። ነብያችን ዓለይሂ ሰላት ወሰላም ረመዳን የመጣ ጊዜ የጀነት በሮች ይከፋፈታሉ፣ ጀሀነም በሮች ይታሸጋሉ ሰይጣኖች ይታሰራሉ። ለምን እኛን ወደ ወንጀል እንዳይጋበዙ እንዳያነሳሱ፣ ወደ አላህ እንድንቀርብ፣ አላህ ጋር እንድንታረቅ፣ ግንኙነታችን እንድናጎለበት እንቅፋት የሚሆኑ ነገሮችን አላህ አንስቷል ማለት ነው። በአጠቃላይ በረመዷን ወደ አላህ አልቀረበ አላህ ጋር ያለውን ግንኙነቱን ያላጠነከረ ሰው በጣም ትልቅ እድለቢስ ነው። ጅብሪልም ተራግሞ ነቢያችንም ዓለይሂ ሰላቱ ወሰላም አሚን ብለው የረገሙት የሆነ ሰውን አላህ ይጠብቃል። ወላጆችን አግኝቶ ትልቅ ሽማግሌና ባልቴት ነው ረመዷንም ገጥሞት ወንጀሉ ያልተማረለት ሰው አላህ ተራህመቱ ያረቀው ተብሏል። ረመዷን እንደ ማንኛውም ወር አይደለም። ረመዷን መጣ ሲባል ሰው ልጆች ብዙ አይነት ነው። አንዳንዱ መብላት መጠጣትን የሚያስታውሳ አለ። በረመዷን የሚገርም ነገር ሥራ እንድወር የማይበላ ነገር ሁሉ ተዘጋጅቶ በረመዷን የሚበላው የሚጠጣው ከዚህ ረመዷን መጣ የሚበላው የሚጠጣው ብቻ ትዝ የሚለው ሰው አለ። ረመዷን ሲመጣ ልመና ወይም ሌላ ሌላ ነገር የሚያስታውስ ሰው አለ። ወይም የተለያየ ፊልም ሙሰልሰል ሌላ ቀን የማይመቸው ቁጭ ብሎ ቁማር ካርታ መጫወት ትዝ የሚለው ሰው አለ። አላህ ይጠብቀን። ረመዷን መጣ። ማታ አፍጥሬ እስከ ዘጠኝ ሰዓት ድረስ ፊልም እያየሁና የተለያዩ የሚለቀቁ ብዙ ቃናዎች አሉ፣ እነሱን እያየሁ ጫት መቃም የሚመችበት ጊዜ መጣ የሚልበት ደሞ ትዝ የሚለውም ሰው አለ። አላህ ይጠብቀን።

በእናንተ ብቻ የተጀመረ አይደለም። ባለፉትም ነብይ ህዝቦች ግዴታ የነበረ የሆነ ነገር ነውና እንዳይከብዳቸው ቀላል ነገር ነው የሚለውን ለመግለጽ ይላሉ፣ ለጠቅብሎ ኮ አያመ ማዕዱዳት ነው ያለው አያመን ቀሊላት። አረቦች አንዲ ነገር ዝቅ ወይም ቀላል ነገር ሲፈልጉ መግለጽ አያመ ማዕዱዳት ነው የሚሉት ትንሽ ቀናቶች ናቸው በቁጥር የሚገኙ ነው ያለው ቁርአን ግን በውስጡ ሱብሓነ ላህ ፊሂ ለይል ኸይር ሚን አልፊ ሸህር ተሰማንያ ሶስት ዓመት በላይ የሚሰራን ዒባዳ የምታደፋ እድል ያዘነ ግን ይ ኣያም መዕዱዳት የተባለ እና ጾመን አሕካም በተመለከተ ዑለሞቻቸውን የሚናገሩት ቅድም በአፋረኛ በሰፊው ተመራቸዋል ተነግሮናል። መጀመሪያው ዶክተር እያስተምሩ ያው አፋረኛ ብዙም አይገባኝ አማር አረበኛውን ሲያነሱት ያው እየተማርኩትን የቆየሁትና ግን እዚህ ላይ እኔ ጨመር ማረገው እዛ ላይ ቢኖር ምንድን ነው ቢስሚል ሙሳፊር በረመዷን ማፍጠር ከባድ በላዓል

ሙሳፊር ነው ብሎ ዝም ብሎ መብላት በጣም ትልቅ ኪሳራ ነው። የረመዷን አንድ ቀን ጾም ያመለጠው አመቱን ቢጾም ቀዷ የዛችን የአንዷን ቀን ቀዷ አይሰካከልም ነው የተባለ። ረመዷን ራሱን የቻለ ነፍሐት ነው። ሙሳፊር የተፈቀደለት ሙሳፊር ትክክለኛ የሆነ ይከለከላል ማለት አይሆን ግን በሙሳፊርነት ስም ችላ ማለት በጣም ከባድ ነው። ወአንተ ሱሙ ኸይሩ ለኩም ነው ያለ ቁርአን። ለሙሳፊርም ራሱ ችግር ላለበት ተቻለ፣ ግን መጾሙ ይበልጣል። ለተፈቀደለት እኮ ከቶም እንደ ሹፌር ያለ ሰው ሁልጊዜ ሰፈር ላይ የሚዘወትር ሰው የሚቀጥል ሰው ከሆነ በረመዷ ሙሳፊር ብሎ ማፍጠር አይቻልም ያለት ዑለሞች ኢብኑ ዑሰይሚን ሌሎቹ መዕሎሞች ተቀማጭ ተቀማጭ ሆኖ እንዲያጋጣሚ በረመዷን ሰፈር ላይ ከሆነ እንጂ ሁሉ ጊዜ ሙሳፊር ከሆነ ማፍጠር አይቻልም። ስለዚህ ረመዷን የቁርአን ወር ነው፣ የተውበት ወር ነው። ረመዷን እና ቁርአን መስካሪዎች ናቸው ለእኛ ወይ በእኛ ላይ ማንኛውም እንዲመሰክርልን መምረጥ የእኛ ድል ነው የስራው እኛ ጋር ነው የሚቀር ስለዚህ እንሻላህ አባቶች ወንድሞች ብዙም አላስረዝምባችሁም እስካሁንም ያው ብዙ ሰዓታት ቆይታችኋል መቀመጥም ይሰለቻል ምንም እናንተንም እስካሁንም ተመሻሽቶ የበሰማ ነው እንም በተናገሩት በዚህ በትንሿ ተጠቅመን እንሻላህ የቀማቀን ፊህ ሐሰናቴ

ትልቁ ነገር ዋጅብ ሶላትን ጀማዓ ደራ በረመዷንም ቢሆን እሻ ጀማ አልፎ ለተራዊ መንጣቱ ብዙ ማምረቂ አይደለም። የሰው ልጅ ዋጅቡን መጀመሪያ አላህ በሀዲስ አልቁዱስ ወደኔ የሰው ልጅ ከሚቃረብበት ነገር ሁሉ ትልቁ ዋጅብ ያደረግኩለት ነው ያለው። ከዛ ግን በሱና ደግሞ አይቀርበኝም እኔ የበለጠ የምቀርበው ብሆን እንጂ ስላለ ሀዲስ አልቁዱስ ላይ የመጀመሪያ ማጥበቅ ያለብን ግዴታዎች ላይ አመት እድሜ ልካችን ወዕቡድ ረበከ ሓታ የእትየከል የቂን በረመባን ለው ዝም ብሎ ጭማሪ ያስፈልጋለ። ክፍያዎችም ከአላህ የሚለቀቁ ባጀቶች ሰፊ ናቸውና ለማለት ነው እንጂ እኛ የታዘዝ ነው፣ ዓመቱን ሁሉ አላህ እንድንገዛ ነው። ስለዚህ ዋጅባትን ሶላት፣ ጾማችንን ሌሎችንም ትነገርነውን ነውን ሓጅም ሊሆን ይችላል። የወጀበበት ሰው ይህ ጾሞ አራተኛ አርካን ልእስላም ነው።